አርሰናልና ለማንቸስተር ዩናይትድ የደስታ ጊዜ ሆኖላቸዋል። ባለፉት ሶስት የውድድር ዓመታት ሁለተኛ ደረጃን ይዞ በማጠናቀቅ ወደ ዋንጫ አሸናፊነት የተጠጋ ነው ሲባል የነበረው አርሰናል ሁለተኝነት ይበቃዋል፣ ዘንድሮ ዋንጫ ማሸነፍ ግዴታው ነው የሚል አስተያየትና ጫና ሲፈጠርበት ቆይቷል። ራሳቸው አርሰናሎችም ይህንን የውድድር ዓመት የውድድር ዓመቱ ሻምፒዮን በመሆን ማጠናቀቅ እንዳለባቸው ያምናሉ። ይህንንም በተደጋጋሚ እየተናገሩት ይገኛሉ። እናም እስካሁን ድረስ ካደረጓቸው አስራ ሶስት ጨዋታዎች አስራ አንዱን አሸንፈዋል። ድላቸው ውጤታቸው፣ የተባለውን የማሳካት ድላቸው ሰፊ እንደሆነ እንዲታመንበት አድርጓል ለአርሰናል በአውሮፓ ቻምፒዮንስ ሊግ ለአርሰናል በእንግሊዝ ፕሪምየር ሊግ ይህ ጊዜ የደስታ ነው የክብር የኩራትና የአሸናፊነት ደግሞም ለማንቸስተር ዩናይትድ የውድድር ዓመቱ እየተስተካከለ እያማረና ውብ እየሆነ ማንቸስተር ዩናይትድም መመለስ የሚፈልገውን ክብሩን መመለስ የቻለበት አጋጣሚ እየተደጋገመ መጥቷል ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ ባለፉት ሶስት ተከታታይ ጨዋታዎችን ድል አድርጓል። በኦልትራፎርድ ያደረጋቸውትን ያለፈውን አራት ጨዋታ በሙሉ አሸንፏል። ለእነዚህ ጉዳዮችና እውነቶች ሩቅ ይመስል የነበረው ማንቸስተር ዩናይትድ አሁን በድል እየተንበሸበሸ ይገኛል። ማንቸስተር ዩናይትድ በደረጃ ሰንጠረዡ ወደ ላይ ከፍ ብሏል። የአምናውን ሻምፒዮን ሊቨርፑልን እንደዚሁም የዓለም ሻምፒዮኑን ቼልሲን በነጥብ በልጧል። ከማንቸስተር ሲቲ ጋር ደግሞ እኩያ ነው። እሱም ማንቸስተር ሲቲ ከአርሰናል የሚያንሱት በተመሳሳይ ስድስት ነጥብ ብቻ ነው። እናም የማንቸስተር ዩናይትድ እንቅስቃሴ ውጤታማነት ለዩናይትድ ደጋፊዎች ጊዜውን የደስታ አድርገውታል። ለዚህ ነው አርሰናልና ማንቸስተር ዩናይትድ የደስታ ሰሞን ላይ ናቸው ብለን መነሳታችን። ደግሞ በሌላ በኩል በኤል ክላሲኮ ሪያል ማድሪድ ባለፈው የውድድር ዓመት አራት ጊዜ በባርሴሎና ከተሸነፈ በኋላ የዘንድሮን የመጀመሪያ ኤል ክላሲኮ ሁለት ለአንድ በሆነ ውጤት በማሸነፍ አስተማማኝ እና ወሳኝ ድልን ተቀዳጅቷል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን የሚሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ወደ ብዙ ሰዎች እንዲደርስ ማገዛችሁን ቀጥሉ። እስካሁን ላበረታችሁን፣ አቅም ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ወደ ጉዳዮቻችን ስንሄድ ኤል ክላሲኮን በጉጉት ጠብቀን አይተናል። ሪያል ማድሪድ ባርሴሎናን ሁለት ለአንድ በሆነ ውጤት አሸንፏል። ዘንድሮ የላሊጋውን ዋንጫ የማሸነፍ እድሉንም አስፍቷል። በሪያል ማድሪድና በባርሴሎና መካከል የሚደረጉ ጨዋታዎች ሁል ጊዜም ቢሆን አወዛጋቢ አነጋጋሪ ክስተቶችን አያጡም። የትላንትናውም የኤል ክላሲኮ ጨዋታ ተመሳሳይ ጉዳዮች ነበሩት። ካለፉት ጊዜያቶች ውዝግ ከዳኝነት ውሳኔና ውሳኔውን ተከትሎ ከሚፈጠር አለመግባባት ጋር በተያያዘ የትላንትናውን ለየት የሚያደርገው ጨዋታው በጀመረ በሁለተኛው ደቂቃ የመሃል ዳኛው ለሪያል ማድሪድ ፍጹም ቅጣት ምት መስጠታቸውና በቪዲዮ አሲስታንት ሪፈሪው እገዛ ፍጹም ቅጣት ምት ውሳኔያቸው እንዲሻር መደረጉ ጨዋታው እንደጀመረ ስለመጣ ነው። ይሄ ውሳኔ ትክክል ነው፣ ትክክል አይደለም፣ እስካሁን ድረስ ሊያነጋግር የሚችል ቢሆንም በእኔ እምነት ግን ላሚ ሚኒ ያማል ቪኒሲየስ ጁኒየር ላይ አጥፍተሃል ተብሎ መጀመሪያ በዳኛው ተሰጥቶ የነበረው የፍጹም ቅጣት ምት ውሳኔ በድጋሚ ምልከታ እንዲሻር መደረጉ ትክክለኛ ውሳኔ ነው። ደግሞ ትንሽ ቆየና ኪሊያን ምባፔ ጎል አስቆጠረ። ያም ጎል ደግሞ ከጨዋታ ውጪ በሚል እንዲሻር ተደረገ። ይህንን ተከትሎ የሪያል ማድሪድ ደጋፊዎች በሳንቲያጎ ቤርናባው እየተዘረፍን ነው፣ በደል እየደረሰብን ነው የሚል የዜማ መልእክት ያስተላልፉ ነበረ እናም ስለ ሙስና እና ተያያዥ የዳኝነት በደሎች ድምጻቸው እንዲሰማ አድርገዋል። ሀያ ሁለተኛው ደቂቃ ላይ ግን ኪሊያን ምባፔ የውድድር ዓመቱ በጣም ምርጥ እንቅስቃሴ የሚያሳየው የሪያል ማድሪድ ተጫዋች ለሪያል ማድሪድ የመጀመሪያውን ጎል አስቆጠረ። አሲስት ያደረገው ደግሞ ጁድ ቤሊንግሃም ነው። ይህ ተጫዋች መጨረሻም ላይ ባርሴሎናን ያሸነፉበትን የድል ማድረጊያዋን ሁለተኛዋን ጎል ያስቆጠረውም እሱ ነው። እናም በጁዲ ቤሊንግሃም ጎል እንደዚሁም አሲስት ማድረግ ኪሊያን ምባፔ ባስቆጠራትም ጎል ጭምር ታግዞ ሪያል ማድሪድ ባለፈው የውድድር ዓመት የደረሰበትን አራት ጊዜ የመሸነፍ መጥፎ የሚባለውን ውጤት ዘንድሮ ለመካስ ቆርጦ የተነሳ ይመስላል። ባርሴሎና እንዳለፈው የውድድር ዓመት ብዙም የሚያምር ነገር አልታየበትም። ላሚን ያማልም ሲሳሳት ነው ያመሻው በዚህ ጨዋታ ላይ ከላሚን ያማል ባለፈው የውድድር ዓመት ስናየው የነበረውን አይነት ጨዋታው ላይ ተጽዕኖ የማሳደር አቅም ትናንት አላየንም ሪያል ማድሪድ የተሻለ ነበር የሪያል ማድሪድ አሸናፊነትም ተገቢ ብለን የምንወስደው ነው ጁድ ቤሊንግሃም ባለፈው የውድድር ዓመት እንደ ካቻምናው ጥሩ አልነበረም ተብሎ ሲወቀስ ነበር በዘንድሮ የውድድር ዓመት ግን እንደገና ብቃቱን ጥሩነቱን እና ለሪያል ማድሪድ አሸናፊነት አስተዋጽኦ ማድረጉን ቀጥሏል አያሸንፍ እንጂ የማንቸስተር ዩናይትዱ ተጫዋች ማርከስ ራሽፎርድም በዚህ ጨዋታ ላይ አሲስት አድርጓል በነገራችን ላይ ከ123 ዓመታት በኋላ ለመጀመሪያ ጊዜ ለሪያል ማድሪድም ለባርሴሎናም የሚጫወቱ እንግሊዛውያን ወደ ሜዳ ገብተው በኤል ክላሲኮ ሲፋለሙ የአሁኑ ለመጀመሪያ ጊዜ ነው። እንግሊዛዊው ማርከስ ራሽፎርድ ለባርሴሎና፣ እንግሊዛዊው ጁድ ቤሊንግሃም ደግሞ ለሪያል ማድሪድ ሁለት እንግሊዛውያን በተቃራኒ ቆመው በኤል ክላሲኮ ሲጫወቱ በመቶ ሀያ ሦስት ዓመት ታይቶ አይታወቅም። ትላንት የሆነው ለመጀመሪያ ጊዜ ነው። ስለዚህ ሪያል ማድሪድ በዘንድሮ የውድድር ዓመት እያስመዘገበ ባለው ውጤት በባርሴሎና መቸገርም ጭምር ታግዞ በሁለቱ ክለቦች መካከል የነበረው የነጥብ ልዩነት በተጨማሪ ሶስት ነጥቦች እንዲሰፋ ሆኗል። በባርሴሎና ዘንድሮ ትንሽ የመድከም ምልክት ይታያል። ይህንን ለማስተካከል ገና በጣም ረጅም እና በቂ ጊዜ ሊኖራቸው ይችላል። ነገር ግን አሰልጣኝ ሀንሲ ፍሊክ ብዙ ነገሮችን መስራት እንዳለባቸው ይታመናል። ዣቪ አሎንሶ ቀንቶታል፣ ድልን የራሱ አድርጓል። በነገራችን ላይ በጨዋታው የሆነ ደቂቃ ላይ ቪኒሽስ ጁኒየር ተቀይሮ ሲወጣ ያሳየው የቅያሬ ውሳኔውን የተቃወመበት መንገድ አለመደሰቱን፣ መከፋቱን የገለጸበት ድርጊት በጣም በጣም እያነጋገረ ተጫዋቹንም ያስወቀሰ ይገኛል። ለማንኛውም ከዚህ የኤል ክላሲኮ ጨዋታ ጋር በተያያዘ ተጨማሪ ነጥቦችን በሌሎች ፕሮግራሞቻችን ላይ ልናነሳ እንሞክራለን። ሪያል ማድሪድ ሆኖለታል። ባርሴሎና ደግሞ ለሪያል ማድሪድ እጅ ሊሰጥ እየተዘጋጀ ይመስላል። ወደ ሌላኛው ጉዳያችን ስንሄድ ማንቸስተር ዩናይትድን እናስከትላለን። ማንቸስተር ዩናይትድ እንግዲህ ባለፉት ሶስት ተከታታይ የፕሪሚየር ሊግ ጨዋታዎች በሜዳውም ከሜዳውም ውጭ የተጫወተ ድል ያደረገ ይሄም ከረጅም ጊዜ በኋላ በዩናይትድ ቤት ሲሆን ያየንበት ነው። ያውም ከሚያምር እና አስተማማኝ ከሚባል እንቅስቃሴ ጋር ነው ማንቸስተር ዩናይትድ ድል እያደረገ ያለው። ታዲያ የማንቸስተር ዩናይትድ አሰልጣኝ ሮበን አሞሪም በትላንትና በስቲያው ጨዋታ ብራይተን ኤንድ ሆቭ አልቢዮንን ካሸነፉ በኋላ ከጋዜጠኞች ጋር ተገናኝተው ሀሳባቸውን እያጋሩ ከጨዋታው ጋራ የተያያዙ ሀሳቦችን እያነሱና እንዲህ ያሉት ተከታታይ እድሎች ለማንቸስተር ዩናይትድ የሚኖራቸውን ፋይዳና ትርጉም ሲያስረዱ ነበር። አሞሪም በተለያዩ ጉዳዮች ላይ ሀሳቡን ሲሰጥ ካነሳቸው ነገሮች መካከል ለዚህ ቆይታችን ሁለቱን እንመዛለን። የመጀመሪያው ነገር ማንቸስተር ዩናይትድ እየተስተካከለ ነው። ማንቸስተር ዩናይትድ በተጋጣሚዎቹ ብልጫን እየወሰደ ሙሉ ሶስት ነጥብን የሚያስገኝለትን የድል ውጤት እያመጣ ነው የሚገኘው። አሁን ደስተኛ ሁን ኮይ ተረጋጋህ ወይ፣ የምታየው ነገር እያስደሰተህ ነው ወይ ተብሎ ተጠይቆ ነበር። አዎ የማያቸው ነገሮች በጣም አስደስተውኛል። የማንቸስተር ዩናይትድ ተጫዋቾች ሜዳ ላይ ማድረግ የሚገባቸውን ነገር በሙሉ እያደረጉ እንደሆነ ይሰማኛል። ነገር ግን ደግሞ አንዳንድ ጊዜ በራሳችን ምክንያት በራሳችን ሰበብ የምንጋብዘው ወይም የምናመጣው ጫና አለ። እሱ ላይ መስራት እሱን ማስቀረት የግድ ነው። እዛ ላይ የተገባ ዝግጅት እናደርጋለን የሚል አስተያየቱን ሰጥቷል። ነገር ግን ይላል ሩበን አሞሪም፣ እዚህ ላይ የእናንተን አስተያየት ልትነግሩን ትችላላችሁ። እስካሁን ድረስ ማንቸስተር ዩናይትድ በውድድር ዓመቱ ካደረጋቸው ዘጠኝ የፕሪሚየር ሊግ ጨዋታዎች ምርጡን እንቅስቃሴ ያሳየ ነው ቅዳሜ ብራይተንን ሆፍ ቫልቤንን ስናሸነፍ አይደለም በአርሰናል አንድ ለዜሮ የተሸነፍንበት የውድድር ዓመቱ የመጀመሪያ ጨዋታ ላይ እንጂ ይላል። ስለዚህ ለማንቸስተር ዩናይትዱ አሰልጣኝ ለሩበን አሞሪም የቡድኑ የእስካሁን ቤስት ፐርፎርማንስ አርሰናልን የገጠሙበት አንድ ለዜሮ የተሸነፉበት ነገር ግን ሜዳ ላይ ተጫዋቾቹ ሙሉ ሆነው የቀረቡበት የሚያምር ጨዋታ የተጫወት ነው፣ ያኔ ነው ይላል። ስለዚህ በሌሎቹ ድል ባደረግንባቸው ጨዋታዎችም ከዚህ በኋላ በምናከናውናቸው መርሃ ግብሮችም ያንን ፐርፎርማንስ ከጎል ማስቆጠር አቅም ጋራ ያንን አይነት ፐርፎርማንስ ከሶስት ነጥብ ልናገኝ ከምንችልበት የድል ውጤት ጋራ ማጀብ የቻልንለት ሙሉ በሙሉ መለወጣችንን እመሰክራለሁ ወይም አለምም ያንን ሊመሰክር ይችላል ይላል ስለዚህ በአርሰናል አንድ ለዜሮ ስንሸነፍ ይበልጥ አሪፍ ነበርን ብሎ ያምናል ይህንን አስተያየት አስተያየት ስጡበት እንላለን ሁለተኛው ምናልባት ሁላችንንም በሚባል ደረጃ ማንቸስተር ዩናይትድን ብንደግፉም ባትደግፉም የማንቸስተር ዩናይትድ ተጫዋች አሰልጣኝ ብትሆኑም ባትሆኑም የቀድሞ ሰዎች ብትሆኑም ባትሆኑም ይህንን ሀሳብ ለመቀበል ግን ብዙዎቻችን የሚቸግረን አይመስለኝም ምክንያቱም ሩበን አሞሪም ሁለተኛ በተለየ መንገድ ሀሳብ የሰጠው ስለ ብሪያን ኤምቤሞ ነው። ብሪያን ኤምቤሞ በብራይተንን ሆቭ አልቢዮን ጨዋታ ሁለት ጎሎችን አስቆጥሯል። እያንዳንዱ የሚያደርገውን ነገር በጣም እጅግ በጣም ወድጄለት አለው። እንደ ማሽን ነበር ሲሰራ የነበረው። የብሪያን ኤምቤሞ ማንቸስተር ዩናይትድ ቤት እየፈጠረ ያለው ተጽዕኖ፣ እየፈጠረ ያለው ልዩነት ለማመን የሚቸግር ነው የሚል አስተያየትን ሰጥቷል። በጣም በጣም ወዶታል። በጣም ተደንቆበታል። ብሪያኔም ቤሞ እንኳንም የኛ የማንቸስተር ዩናይትዶች ሆነ የሚል አይነት አስተያየትን ነው አሞሪም እየሰጠ ያለው። ይህን ነው ለመስማማት፣ ይህን ነው ለመቀበል አይከብድም የምለው ምክንያቱም፣ አይናችን አይቷል። ብሪያኔም ቤሞ ማንቸስተር ዩናይትድን ከተቀላቀለበትና ለዩናይትድ የመጀመሪያውን ጨዋታ በፉክክር መርሃ ግብር ካደረገበት ጊዜ አንስቶ በእኔ እምነት በብሬንትፎርድ ማንቸስተር ዩናይትድ እስከተሸነፈበት ጨዋታ ድረስ እናም ከዛ በኋላ ብሪያን ቤሞ ለማንቸስተር ዩናይትድ በእያንዳንዱ ጨዋታ ምርጥ ነበር፣ አሪፍ ነበር። የተለየ ነገርን ያደርጋል። ከጥረት ውጭ ሆኖ አላየነውም። የሚያደርጋቸው ጥረቶችም ለተጋጣሚዎቹ ስጋትን፣ ለማንቸስተር ዩናይትድ ደግሞ ብርታትን የሚፈጥር ሆኖ ነው እያየ ነው። የብሬንትፎርድ ጨዋታ ዕለት ብቻ ነው ብሪያኔም ቤሞ የተጠበቀውን ወይም የተለመደውን ነገሩን ማድረግ ያልቻለው እንጂ አርሰናልን ገጥመው አንድ ለዜሮ ከተሸነፉበት ጨዋታ አንስቶ እሱ ሁለት ጎሎችን አስቆጥሮ አራት ለሁለት ብራይተንን እስከረቱበት መርሃ ግብር ድረስ ብራያን ኤምቤሞ ለማንቸስተር ዩናይትድ እጅግ እጅግ በጣም የሚገርም ነገርን እያደረገ ያለ ተጫዋች ነው። በነገራችን ላይ ለማንቸስተር ዩናይትድ ብራይተንን ሆፍ ቫልቢየንን ማሸነፍ ቀላል ነገር አይደለም። ቀላል ነገር አይደለም የምንለው ባለፉት ጥቂት ዓመታት ብራይተን በማንቸስተር ዩናይትድ ላይ የበላይነትን ስለወሰደ ብቻ አይደለም። ብራይተንን ሆፍ ቫልቢየን ከማንቸስተር ዩናይትድ ውጪ በፕሪምየር ሊጉ ታላላቅ የሚባሉት ክለቦች ላይ የሚያስመዘግበው ውጤት በጣም በጎ የሚባል ነው። አሪፍ ነው። ትልልቆቹ ላይ አሪፍ ከሆኑት የፕሪምየር ሊጉ ክለቦች መካከል አንደኛው ብራይተንን ሆፍ ቫልቢየን ነው። ለምሳሌ በዘንድሮ የውድድር ዓመት ብራይተን ማንቸስተር ሲቲን ሁለት ለአንድ በሆነ ውጤት አሸንፏል። ከቶተናም ጋር ሁለት ለሁለት ተለያይተዋል። ቼልሲን ሶስት ለአንድ በሆነ ውጤት አሸንፏል። እንደዚሁም ደግሞ ኒውካስል ሁለት ለአንድ በሆነ ውጤት ረጥተዋል። እነዚህ አሁን የጠራ ናቸው፣ ኒውካስል፣ ቼልሲ፣ ቶተንሃም እንደዚሁም ማንቸስተር ሲቲ የሚባሉት ክለቦች በፕሪሚየር ሊጉ ታላቅ የሚባሉ በአውሮፓ ቻምፒዮንስ ሊግ ለመሳተፍ አቅም ያላቸው እንደዚሁም ደግሞ ውድድሩን እስከ ማሸነፍ ድረስ የሚገመቱ ክለቦች ናቸው የተካተቱበት። እነዚህን ሁሉ ክለቦች ወይ አሸንፏቸዋል ወይ አቻ ወጥቷል እንጂ ብራይተንን ሆ ቫልቢየን በአንዳቸውም አልተሸነፈም። ማንቸስተር ዩናይትድን ቅዳሜ እስኪገጥም ድረስ ። ቅዳሜ ግን በማንቸስተር ዩናይትድ ብልጫ ተወሰደበት። አሰልጣኙ ተበሳጩ። የማንቸስተር ዩናይትድን አሸናፊነትም ተገቢ ሲሉ መሰከሩ። ስለዚህ ማንቸስተር ዩናይትድ የደስታ ሰሞን ላይ ነው ያለው። ማንቸስተር ዩናይትዶች የኩራት ስሜታቸው እየተመለሰ ነው ስንል ለብዙዎች ያቃተውን ራሱንም ባለፉት ተከታታይ አመታት ሲያስቸግረው የነበረውን ብራይተን ኤንድ ሆቭ አልቢየንን ስላሸነፈ ጭምር ነው። ስለዚህ ማንቸስተር ዩናይትድ እንዲህ ያለውን ውጤት ማምጣት እስከ ቀጠለ ድረስ ትልቅ እና የሚጓጉለትን የአውሮፓ የውድድር መድረክ በሚቀጥለው የውድድር ዓመት የማይቀላቀሉበት ምንም ምክንያት የለም። በዚህ የማንቸስተር ዩናይትድ መሻሻል፣ በዚህ የማንቸስተር ዩናይትድ እንደገና አሪፍ መሆንና በሚገባው ቦታ መገኘት ውስጥ ትልቁን አስተዋጽኦ እያበረከቱ ከሚገኙት መካከል አንደኛው ብሪያን ኤምቤሞ ነው። ይሄ ሁላችንንም የሚያስማማ ሁላችንንም በአንድ የሚያቆም ሀሳብና እውነት ይመስለኛል። ብሪያን ኤምቤሞ ማንቸስተር ዩናይትድን ለውጦታል። የማንቸስተር ዩናይትድ የዝውውር ተሳትፎ እና ተጫዋቾቹን ያስፈረመበት መንገድ ጭምር እንዲደነቅ ምክንያት ሆኗል። ምክንያቱም ፕሪሚየር ሊጉን እንዲላመዱ አይጠበቅባቸው ማቲያስ ኩኛና ብሪያን ኤምቤሞ እንደገቡ ማንቸስተር ዩናይትድን ወደ ተሻለ ደረጃ እየወሰዱት ይገኛሉ። ለዚህ ነው ማንቸስተር ዩናይትድ የደስታ ሰሞን ላይ ነው የምንለው። ከተጫዋቾቹ የሚፈልገውን ነገር እያገኘ ነው። ማንቸስተር ዩናይትድ ካለፉት ተከታታይ ጊዜያት ከፍተኛ ጫና ውስጥ መውደቅ ወጥቶ አሁን በኩራት ስሙ የሚነሳ በኩራት የሚነገርለት ወደ መሆን መጥቷል። ቀጣዮቹ ጨዋታዎች እንደገና በጉጉት ይናፈቃሉ። ከተጫዋቾቹ ሸጋ የሚባለውን እንቅስቃሴ እናም አስተማማኝ የሚባለውን ውጤት ደጋፊዎቹ እንደሚያገኙ ካለፉት ጊዜያቶች ይልቅ አሁን ይበልጥ ተስፋን ያደርጋሉ። ሌላው ባለደስታ አርሰናል ነው። አርሰናል የእንግሊዝ ፕሪምየር ሊግን የደረጃ ሰንጠረዥ በአንደኝነት እየመራ ነው። የዋንጫ ማንሳት ፍላጎቱ ስጋት ናቸው የሚባሉት ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ ተሸንፈዋል። ከእያንዳንዳቸው በተጨማሪ ሶስት ነጥብ ለመራቅ አርሰናል ዕድል አግኝቷል። ለዚህም ይመስለኛል ከትናንትናው ክሪስታል ፓላስን አንድ ለዜሮ ካሸነፉበት ጨዋታ በኋላ አርቴታ ሲናገር ይህንን in... ያለው ይሄ ድል ክሪስታል ፓላስን አንድ ለዜሮ ያሸነፍንበት ድል ከምንም በላይ በጣም በጣም ወሳኝ በጣም ጠቃሚ እጅግ እጅግ ደግሞ ትልቅ ፋይዳ ያለው ድል ነው አለ። ይህንን ንግግሩን ከመተንተናችን በፊት አንዳንድ ሀቆችን ለማስታወስ ስንሞክር አርሰናል ዘንድሮ በሁሉም የውድድር አይነቶች 13 ጨዋታዎችን አድርጓል። ከነዚህ 13 ጨዋታዎች አስራ አንዱን በአሸናፊነት ነው የተወጣው ይሄ ነገር አይደለም። ከአስራ አንዱ ድሎች ሁሉ ለይቶና መርጦ ትናንት ክሪስታል ፓላስን ያሸነፉበትን የአንድ ለዜሮ ውጤት ለምን ይበልጥ ጠቃሚው፣ ለምን ይበልጥ ምርጡ ብሎ አርቴታ ገለጸው የሚለውን ግን እናነሳለን። ሌላው ቀርቶ በዚሁ ሳምንት አርሰናል አራት ለዜሮ በሆነ ውጤት አትሌቲኮ ማድሪድን አሸንፎ እንደነበር እናስታውሳለን። በአውሮፓ ቻምፒዮንስ ሊግ አትሌቲኮ ማድሪድን ማሸነፍ ብቻ ሳይሆን በዛ መጠን በልጦና ተሽሎ አራት ለዜሮ በሆነ ውጤት

ከትላንትናው የአንድን ለዜሮ ድል በላይ እንዴት አልተቆጠረም እንዴት አልተወሰደም ልንልም እንችላለን። ነገር ግን አርቴታ የሚለው በመልበሻ ቤት ውስጥ ለአርሰናል ተጫዋቾች ደጋግሜ ነግሬያቸዋለሁ እስካሁን እስካአሁን የተለያዩ ጨዋታዎችን አሸንፈናል፣ የደረጃ ሰንጠረዥ መሪነን፣ በአውሮፓ ቻምፒዮንስ ሊግ አትሌቲኮ ማድሪድን ረታን፣ ነገር ግን ብሎ ከጨዋታ በፊት የነገራቸው ክሪስታል ፓላስን በማሸነፍ የምናገኘው ነጥብ ከሁሉም የእስከዛሬዎቹ ድሎቻችን ይልቅ ይበልጥ ጠቃሚው ይበልጥ ወሳኙ ይበልጥ አሪፉ እሱ ነው የሚለውን ነገር ለልጆቹ ነግሬያቸው ነበር ይላል አርቴታ። ይህንን ያለበትን ምክንያት ደግሞ ያስረዳል። የመጀመሪያው ነገር ክሪስታል ፓላስ እጅግ በጣም አስቸጋሪ ተጋጣሚ ነው፣ ይህንን ማመን አለብን። በተለይ ከኮንሰንትሬሽን ውጭ ወይም ከትኩረት ውጭ ከሆንክለት፣ የተወሰኑ ስህተቶችን የምትሰራ ከሆነ ክሪስታል ፓላስ ያጠፋሃል ነው የሚለው እሱ። ይህንን ከተናገረ በኋላ በየሶስት ቀኑ የምንጫ የሚጫወት መሆናችንን አትርሱ። ከአትሌቲኮ ማድሪድ ጨዋታ በኋላ ይሄ ጨዋታ ሲመጣ በጣም ፈታኝ ቡድን ከመሆኑ ጋር ተያይዞ ጨዋታው ሊከብደን በጨዋታው ልንቸገር እንደምንችል አስቤው ነበረ፣ እንደዛ ፊል አድርጌ ያለው ነው የሚለው አርቴታ። ነገር ግን ተጫዋቾቹ ያንን ሁሉ ዋጋ ከፍለው ጨዋታውን አንድ ለዜሮ በሆነ ውጤት አሸንፈን ስንወጣ በጣም አስቸጋሪውን ጨዋታ በመርታታችንና በእንግሊዝ ፕሪሚየር ሊግ የተሻለውን የዋንጫ ማሸነፍ እድል በእጃችን ስናስገባ በተለየ ሁኔታ ነው እየተደሰትኩት፣ የሚል አስተያየቱን ሰጥቷል። ስለዚህ አስቸጋሪነቱን ይረዳል። አስቸጋሪውን ጨዋታ አሸንፈናል። ይሄ ሶስት ነጥብ ከሌሎቹ የእስከ ዛሬ ሶስት ነጥቦች በሙሉ የተለየ ነው የሚልበትን ሁለተኛ ምክንያትም ያስቀምጣል። በሌሎቹ የፕሪሚየር ሊግ የሳምንቱ መጨረሻ ጨዋታዎች የሆነውንም ነገር ከግምት ውስጥ አስገቡት ይላል እያለ ነው ያለው የሊቨርፑልን የማንቸስተር ሲቲን የቼልሲን መሸነፍና አርሰናል ደግሞ በመፈተንም ውስጥ ቢሆን ክሪስታል ፓላስን አንድ ለዜሮ በሆነ ውጤት ማሸነፉ ነው። ከዛ በኋላ አርቴታ የሚናገረው ነገር የኢብሪቼ ኢዜን ወሳኝነት ነው። ኢብሪቼ ኢዜ ባለፈው የውድድር ዓመት እኛ ላይ እንዲህ አይነት ጎል አግብቶ እንደነበረ አስታውሳለሁ። ስለዚህ ጋዜጠኞቹ ሲጠይቁት እንዲህ ላለው አስተዋጽኦ፣ እንዲህ ላለው ድርሻ ስትሉ ነው ወይ ኢዜን ያስፈረማችሁ ሲባል መቶ ፐርሰንት አዎ አለ። ምክንያቱም እንዲህ ያሉ ጎሎች እንዲህ ያሉ ልዩነት የሚፈጥሩ እንቅስቃሴዎችን እና ውጤታማነቶችን ስለምንፈልግ ነው ይህን ልጅ የራሳችን ያደረግነው የሚለውን እውነቱን ው አቋሙን አርሰናል ይሄንን አስቦና ፈልጎ ይዜን እንዳስፈረመ ተናግሯል። ትንሽ ስለ አርሰናል አንዳንድ ነገሮችን እናንሳ። በነገራችን ላይ አርሰናል አንድ የተለየ ሪካርድም አስመዝግቧል። የአርሰናል የዘንድሮ የውድድር አመት ልዩ የሚባለው ጥንካሬው እና ጉብዝናው መከላከል መከላከሉ ነው ብለናል። መቼም በተደጋጋሚ ነው ይህንን ሀሳብ ያነሳ ነው። አርሰናል እስካሁን ድረስ በፕሪሚየር ሊጉ ባደረጋቸው ዘጠኝ ጨዋታዎች ሶስት ጎል ነው የገባበት። አርሰናል በአንድ ጨዋታ ከአንድ ጎል በላይ ያላስተናገደ ብቸኛው የፕሪሚየር ሊጉ ክለብ እሱ ነው። እስካሁን ድረስ አንዳንድ ጎል ብቻ ነው የገባበት። ሊቨርፑል አሸንፎታል አንድ ለዜሮ ነው። ከማንቸስተር ሲቲ ጋር አቻ ተለያይቷል አንድ ለአንድ ነው እና የሆነን ቡድን ሲያስሸንፍ ደግሞ አንድ ጎል ገብቶበታል። ስለዚህ በአንድ የዘጠና ደቂቃ ጨዋታ አርሰናል ብቻ ነው ከአንድ በላይ ጎል ያልገባበት። ይሄ አንድ ነገር ነው። ሁለተኛው ማንቸስተር ዩናይትድ ለብቻው ይዞት የቆየውን አንድ ሪከርድ አርሰናል ተጋርቶታል። ባለፉት መቶ ጨዋታዎች መቶ ጨዋታዎች ግን በሁሉም የውድድር አይነት አርሰናል ላይ ሶስት ጎል ያገባ ማንም ክለብ የለም። መቶ ጨዋታ ሞልቶታል አርሰናል ላይ የትኛውም ተጋጣሚ በቻምፒዮንስ ሊግ፣ በኤፌ ካፕ፣ በካራቦ ካፕ፣ በፕሪሚየር ሊግ ብቻ አርሰናል በሚወዳደርባቸው ሁሉም ውድድሮች ከሁለት ዓመት በላይ አለፈ ማንም ተጋጣሚ አርሰናልን ሶስት ጎሎች አስቆጥሮ ያሸነፈው ሶስት ጎሎችን አስቆጥሮ ከአርሰናል አራት ጎሎች ገብተውበት ወይ አምስት ጎሎች ገብቶም የተሸነፈ የለም። ይህንን ያህል የአርሰናል ተከላካይ ምርጥ ነው። ይህን ያህል የአርሰናል የመከላከል አቅም በዴቪድ ራያ እየታገዘም ጭምር በጣም አስተማማኝ በሚባል ደረጃ ላይ ይገኛል። ይህ የአርሰናል የመከላከል አቅም ምናልባት በዘንድሮ የውድድር አመት መጨረሻ ላይ በጣም በርካታ አዳዲስ ሪከርዶችን ሊ ጋራ ይችላል። ለምሳሌ አሁን በሁሉም የውድድር አይነቶች ባለፉት አምስት ጨዋታዎች አርሰናል ላይ ጎል አልገባም። አምስት ተከታታይ ክሊን ሺት ማለት ነው። እና እዚህ ጋር ግን አንድ ጥያቄ እንጠይቃችሁ። በእንግሊዝ ፕሪሚየር ሊግ ታሪክ በብዙ ተከታታይ ጨዋታዎች ጎል ሳይቆጠርበት በመቅረት ባለ ታሪክ ባለ ሪከርድ የሆነው ክለብ ማን ነው የሚለውን እናንሳ እና ምናልባት ኋላ ላይ በዚሁ የእንግሊዝ ፕሪሚየር ሊግ በአርሰናል ሊሰበሩ በአርሰናል ሊሻሻሉ ስለሚችሉ የመከላከል አቅም ሪከርዶች የተወሰኑ መረጃዎችን ወደ እናንተ የምናደርስ ይሆናል። የዘንድሮ የአርሰናል የመከላከል አቅም ግን የእውነት ለመናገር በጣም እጅግ በጣም የተለየ ነው። አርቴታ እንዲህ እንዲያደርግ ደግሞ ተመክሯል። አሁን ሞስኩዌራ ለአርሰናል የሚሰጠውን አገልግሎት ሂንካፔ ለአርሰናል የሚሰጠውን አገልግሎት ከግምት ውስጥ አስገብተው ሰዎች ለዊሊያም ሳሊባ እና ለጋብርኤል ማግሃሌሽ አርቴታ እረፍት የሚሰጥበትን የሮቴሽን መንገድ ሊያስብበት ይገባል እያሉ ነው። ለማንኛውም የአርሰናል ደጋፊዎች አሁን ከመቼውም ጊዜ በበለጠ ልብ በሙሉ ናቸው። ባለፉት ሶስት ተከታታይ የውድድር ዓመታት ሁለተኛ ሁለተኛ እና ሁለተኛ ወጥተዋል። ሁለተኛ ግንኙነት መሮናል ዋንጫን ማሸነፍ ግዴታ ነው ብለው ነበር። ያንን አርቴታና ተጫዋቾቹ እያሳኩት ይመስላል። ራሳቸው በጉብዝና እያሸነፉ፣ ተፎካካሪዎቻቸው ይሆናሉ የተባሉት ደግሞ እያቃታቸው አርሰናል ልዩነቱን አስፍተዋል። ይህንን የውድድር ዓመት ሊያባክነው የማይገባ ብለን ልንጠራው እንችላለች። ስለ ርዕሳችን አንድ ነገር እንናገር ዋንጫዋ እንደሆነች ነች። በያላችሁበት እጅግ እጅግ በጣም አሪፍ ጊዜን እንድታሳልፉ በድጋሚ ተመኝተናል። አብራችሁን ስለነበራችሁ እናመሰግናለን። ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱንም ተጫኑት። ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። 2010.